ሰራዊታችን የክብር አርማ። የዝግጅታችን ተከታታዮች በያላችሁበት ስፍራ ጤና፣ ሰላም፣ ፍቅር ታገኙልኝ ዘንድ ወንድማዊ መሻቴን ስገልጽላችሁ ጽኑ በሆነ አክብሮት ነው። ባለፈው ዝግጅቴ የአድዋን ድል አስመልክቼ ውትድርና የሀገርና የሕዝብ የክብር አርማ መሆኑን መጠን ገለጻ አድርጌ ነበረ። የኢጣሊያ ፋሽስት ሰራዊት ከአያቶቹና ከአባቶቹ የወረሰውን ጭካኔ ተጭኖ የኢትዮጵያን ሕዝብ ለማንበርከክ አገሪቱንም በራሱ አስተዳደር ስር ለማኖር ተጣድፎ ባህር ተሻግሮ መምጣቱን ገልጬ ነበረ። ነገር ግን ያሰበው የማናሃሉኝ እብሪት ለኢትዮጵያውያን ጀግኖች ክንድ የተዘጋጀ መስሏልና አንገቱን ለጎራዴ ሰጥቶ በአንድ ቀን ውሎ ተሸናፊ ሆኖ ወደ ሀገሩ ለመመለስ እንኳ ሳይበቃ ለታሪክ መነጋገሪያ ሆኖ ሰሎዳ ተራራ ግርጌ ያሞራ መፈንጫ ሆኖ ቀርቶአል። ጀግና በየዘመኑ ይወለዳል። ካድዋ በፊትም ሆነ ካድዋ በኋላ እናታ ምጣ የወለደችው ጀግና ሀገርና ሕዝብ አስከብሮ አልፏል። በአጥንቱ ስብርባሪ በደሙም ፍሳሽ በከፈለው መሥዋዕትነት ትውልድ የሚረከበው ጠላትም የማይደፍረው ሀገር በአኩሪ ድል ነጻነት አጽንቶ እሱ ግን የሞትን ጽዋ አንስቶ ይህችን ምድር ተሰናብቷል። ቂምን ከመድፍና ከታንኩ ጋር አዋህዶ ትላንት ያጣሁትን ዛሬ ማግኘት የሚያስችለኝ ወታደራዊ ስልጣን ያለኝ ብሎ የምገድል እንጂ የመሞት አይደለሁም ብሎ በታላቅ መታበይ አርባ ዓመት ቆጥሮ ወደ ኢትዮጵያ የመጣው የኢጣሊያ ፈሽ ሰራዊት ለአምስት ዓመታት ያህል ጀግኖቹን የኢትዮጵያ አርበኞችና ሕዝብ ለማንበርከክ ሳይችል ቀርቷል። ኋላም ተሸንፎ ኢትዮጵያን ሊገዛ ለመቻሉን አምኖ እንዲቀበል ተገዷል። ደሙን አፍስሶ አጥንቱን ሰባብሮ ሀገርን በድል አድምቆ የድንበሩ አፈር በጠላት እግር ዳግም እንዳይረገጥ አድርጎ ጠላትን ሲያደባይ የነበረው አርበኛ የኢትዮጵያ ሕዝብ ነፍሱን ከሥጋው በሚለይ ጭካኔ ከአውሮፕላን ተወርውሮ እስከ መሞት ደርሷል። እዚህ ላይ ከጥቁር አንበሳ ማኅበር ከተገኙ ወታደራዊ ጀግናዎች መካከል ሌተና ኮሎኔል በላይ ኃይለኣብ የጥቁር አንበሳ ጦር ጠቅላይ አዛዥ፣ ሻምበል ጣሰው አይችልሁም፣ ሻምበል ሳሙኤል ይገዞ፣ ሻለቃ ዘውድን ኃይሌ ሻምበል ለማ ባይሬን በፋሽስት ኢጣሊያ ጦር ላይ የፈጸሙት ጀብድ ለትውልድ ሲጠቀስ ይኖራል። በአድዋ ጦርነት ላይ ድል የተደረገው የፋሽስት ኢጣሊያ ሠራዊት በድጋሚ ኢትዮጵያን ለመውረር መዘጋጀቱ እንደተሰማ ለኢትዮጵያ ዘመናዊ ጦር በማስፈለጉ ከውጭ በመጡ ስዊድናውያን ወታደራዊ ትምህርት ሰጪዎች ጥር 21 1927 ዓመተ ምህረት ከገነት ጦር ትምህርት ቤት ገቡ። ገብተውም የመጀመሪያዎቹን የገነት ጦር ትምህርት ቤት ሰልጣኝ እጩ መኮንኖች የነበሩትን 107 በተጨማሪም ከዲሴ ገብረ ማርያም ከተፈሪ መኮንን ከዳግማዊ ምኒልክ ትምህርት ቤት የተገኙ 21 ተማሪዎች ተጨምረው 28 128 እጩ መኮንኖች ወታደራዊውን ትምህርት ቀስመዋል። በጠቅላላው ሌሎች 20 እጩ መኮንኖች ጦር ትምህርት ቤት ገብተው 190ው ለምረቃ በቅተዋል። ምረቃውን የፈጸሙት የግርማዊ ቀዳማዊ ኃይለ ሥላሴ ልጅ ልዑል መኮንን ነበሩ። የፋሽስት ኢጣሊያ ጦር ወረራ ወደ መሃል አገር ስለቀረበ የመጀመሪያ ዕጩ መኮንኖች ተመራቂዎች በአንድ ብርጌድ አቋም በመደራጀት ከሌተና ኮሎኔል እስከ ምክትል መቶ አለቃ ማዕረግና ሽመት ተደላድሎ ወደ ጣርማ በርና ወደ ምዕራብ ኢትዮጵያ ለፍልሚያው ከፋሽስት ጦር ጋር ለመግጠም ተጓዙ። የገነት ጦር ትምህርት ቤት መኮንኖች ከክብር ዘበኛ ጋር በመቀላቀል ሦስት መቶ ሦስት የሚሆን ጦር በመያዝ አገር ወዳድ ከሆኑ የሲቪል አመራር ጋር በመጣመር የጥቁር አንበሳ ማኅበር የሚል ስያሜ ሰጥቶ በዶክተር አመለወርቅ በየነ ፕሬዝደንትነት በሌተና ኮሎኔል በላይ ኃይለኣብ የጦር ክፍል መሪነት ተከታታይነት ያለው ጦርነት በማድረግ ጎጀብ ወንዝ ላይ በደረሱ ጊዜ በኢጣሊያ ጦርና በተፈጥሮ መሰናክል የተነሳ የሰራዊቱ ሂደት ተገታ። በምርኮ የተያዙት የጥቁር አንበሳ ተዋጊዎች ከአዲስ አበባ ሳይወጡ በጥብቅ ቁጥጥር ስር እንዳሉ የካቲት 12 ቀን 929 በአብርሃ ደቦጭና በሞገስ አስገዶም አማካይነት የአያቶቻቸው ጭካኔ በደማቸው ውስጥ በሚሰራጨው የኢጣሊያ ፋሺስት ሰራዊት መሪ ግራዚያኒ ላይ ቦምብ ተወርውሮ በብዙ ቦታ ቆሰለ። በግራዚያኒ በቦምብ መቁሰል ሰበብ ኢትዮጵያውያን ከያሉበት ቦታ ተይዘው ሲረሸኑ ጀግናው ሌተና ኮሎኔል በላይ ኃይል ብያዝም በጀግንነት የፈጸመው ሁኔታ በትውልድ ሲታወስ የሚኖር ሆኗል። ሌተና ኮሎኔል በላይ ኃይልአብ ሦስት የኢጣሊያ ሠራዊት አውሮፕላኖችን በቆሙበት ቦታ አቃጥሎ አመድ አድርጓቸዋል። ዐሥራ ሦስት ከፍተኛ የጦር መኮንኖችና ፓይለቶችንም ገድሏቸዋል። በኬቦኒያ ላይ ሰኔ 18928 ዓ ም በጥቁር አንበሳ የጦር አዛዥ በሌተና ኮሎኔል በላይ ኃይለአብ ይመራ በነበረው ተፋላሚ የተገደሉት የብሪጌድ ጀነራል ቤንቼንሶ ሜሊኮ፣ ኮሎኔል ማሪዮ ካልዳሬኒ፣ ሜጆር አንቶኒዮ የሉይ ካቴሊ፣ ካፕቴን አንቶኒዮ ድራሚስ ዴዶ ዴራሜስ

ከሶስቱ አውሮፕላኖች ጋር ተደምስሰዋል። በዚህ የተበሳጨው የኢጣሊያ ፋሽስት ጦር አዛዦች ሌተና ኮሎኔል በላይ ኃይለኣብን ከአውሮፕላን ወርውረው በሞት ቀተውታል። በዚህም አላበቃ በግራዚያኒ ላይ የተጣለው ቦምብ ከክርስቶስ ልደት በፊት በሰባ ዓመተ ምሕረት ከጁልየስ ቄሳር በዕድሜ ከፍ ያለው ሮማዊው ጄኔራል ማርክስ ሊሲኒስ ክራስስ በሮም ምክር ቤት ታዞ ስፓርታክስ በተባለ ባሪያ በሮም አገዛዝ ላይ ያመጹትን ባሮች ወክቶ ለመቀጣጫ በማለት በአንድ ቀን ብቻ ዐሥር ሺህ ባሮችን በእንጨት ላይ ሰቅሎ እንደ ገደለ ሁሉ በቁጥር ሁለት የኢየሩሳሌምን ከተማ በወራሪው የሮም ሠራዊት እጅ በወደቀች ጊዜ የሠራዊቱ አዛዥ ፊሊቤስ ፓሲባሊያነስ ቲተስ ወይም ጦጢስ ከተማቸው ውስጥ መሽገው ለክብራቸው፣ ለሃይማኖታቸው፣ ለነጻነታቸው በጽኑ የሚዋጉትን የኢየሩሳሌም ነዋሪዎች መንፈስ ለመስበር ሲል አንድ ሺህ አይሁድ በየቀኑ ይሰቅል ነበረ። በ1401 የደማስቆን ከተማም ጊዜ በያዘ ጊዜ በጥበብ የተሠሩ ሐውልቶችን፣ ሕንፃዎችን፣ የውሃ ግድቦችን ያፈራረሰው ቲሙር አለን በግማሽ ቀን ብቻ ሃያ አምስት ሺህ የከተማ ነዋሪዎችን አርዷቸዋል። ኢትዮጵያም ላይ በግራዚያኒ መቁሰል አማካይነት የደረሰው የሰላሳ ሺህ ወገኖቻችን አሟሟት ይህን በመሰለም መልክ የቀጠለ ነው። ይሁንና ኢትዮጵያውያን በኢጣሊያ ፋሽስት የተፈጸመውን የግፍ ግድያ በመቋቋም ለአርበኝነት ጠንክረው በመሰለፍ ወደ ፊት ገፍተው ለድል ሲያበቁን፣ የኢጣሊያ ፋሽስት ሰራዊት ግን ድል ተመጥቶ ቀርቷል። ይህ ድል ለኢትዮጵያውያን ስም ቢሆንም እንደገናም ደግሞ ዚያድ ባሬ የተባለ በጎሳ የተቧደኑ ዜጎችን የሚመራ የሶማሊያ መሪ እንደ አሳዳጊዎቹ የኢጣሊያ ፋሽ ሠራዊቶች እሱም በኢትዮጵያ ላይ ውሃ አገሪቱን ለመውረርና ህዝቡንም ለማሰቃየት ጦርነት መክፈቱ አልቀረም። የዚህ ጦርነት ውጤት እንዴት ተጀመረ? እንዴት ቀጠለ? ውጤቱስ ምን ሆነ? በሚቀጥለው ዝግጅት የመለስልበታለሁ። እስከዚያው ሰላም ሁኑልኝ።